ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ ሁለት እጅግ በጣም ወሳኝና አስፈላጊ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። ከዚህም ጋር በተያያዘ እንግዲህ በመጀመሪያው መረጃዬ ግዙፉ የዓለማችን የመኪና አምራች ካምፓኒ የሆነው ቮልስዋገን እሱን በተመለከተ እንግዲህ አነጋጋሪ መረጃ ወጥቷል። በዚህም እንግዲህ የመኪና አምራች ካምፓኒው ከባድ ኪሳራ ስለመድረሱ ይፋ ሆኗል። በምን ምክንያት ከመኪኖቹ ጋር ተያይዞ ነው የሚሉትን ጉዳዮች በዝርዝር እንመለከታለን። በሁለተኛው መረጃ የደግሞ በተለይ አሽከርካሪዎችና አጠቃላይ አሽከርካሪዎችን እናንተን በተመለከተ እንግዲህ የጥንቃቄ መረጃ ነው በዚህ ሰዓት ይዤላችሁ የቀረብኩት እንግዲህ በዛሬው ዕለት ከደቂቃዎች በፊት ከፍተኛ ቁጥጥር ለማድረግ የሚያስችል አዲስ መመሪያ ሊተገበር ስለመሆኑ ይፋ ሆኗል። ይህንን በተመለከተ የወጣውን መግለጫ ሙሉ ዝርዝር ነው ወደ እናንተ የማደርሰው። ሁላችሁም ቪዲዮን ላይክ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም እንግዲህ የምንመለከተው በሀገራችን ኢትዮጵያ በብዛት የሚታወቁት የቮልክስዋገን ተሽከርካሪዎችን በተመለከተ እንግዲህ እነሱን ተሽከርካሪዎች የሚያመርተው ግዙፉ የዓለማችን የመኪና አምራች ካምፓኒ ከባድ ኪሳራ ውስጥ ስለመግባቱ በዛሬው ዕለት ይፋ ሆኗል። በምን ምክንያት የሚሉትን ሙሉ ዝርዝር በማስቀደም እንጀምራለን። ግዙፉ የመኪና አምራች ካምፓኒ ቮልስዋገን በ2025 በሶስተኛው ሩብ ዓመት 1.24 ቢሊዮን ዶላር የተጣራ ኪሳራ ሪፖርት ማድረጉን የጀርመን መገናኛ ብዙሃን ዘግበዋል። በዚህም ኩባንያው በአምስት ዓመታት ውስጥ ለመጀመሪያ ጊዜ የሩብ ዓመት ኪሳራ ያጋጠመው መሆኑን ተጠቁመዋል። ከፓርሼ የምርት ስትራቴጂ ማስተካከያ በተጨማሪ ለተመዘገበው ዝቅተኛ አፈጻጸም ከፊሉ ከፍ ያሉ የአሜሪካ ቀረጦች መሆናቸውን የቮልስዋገን የፋይናንስና ኦፕሬሽን ኃላፊ አርኖ እንደተናገሩት ገልጸዋል። በአጠቃላይም አሜሪካ በአውሮፓ ኅብረት ላይ የጣለችውን አዳዲስ ቀረጦች ቮልስዋገን በዓመት 5.7 ቢሊዮን ዶላር ያክል እንደሚያሳጣው ዘገባው አመላክቷል። በሌላው መረጃችን አሽከርካሪዎችን በተመለከተ ከፍተኛ ጥንቃቄ ልታደርጉበት የሚገባ መረጃ ወጥቷል። በኮሪደር ልማት ላይ ጉዳት የሚያደርሱ አሽከርካሪዎችን ለመቆጣጠርና እያደረሷቸው ያሉ ጉዳቶችን ለመከላከል ትኩረት ሰጥቶ እየሰራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቃል። አጥፊያሽ አሽከርካሪዎችን ለመቆጣጠርና አደጋውን ለመከላከል በቴክኖሎጂ የተደገፈ ክትትልና ቁጥጥርን አጠናክሮ እንደሚቀጥል ያስታወቀው መምሪያው በ2018 በጀት ዓመት በአንድ ሩብ ዓመት በአዲስ አበባ 8853 የንብረት አደጋ መድረሱንና ይህም ከፍጥነት ወሰን በላይ ወይንም ከፍጥነት ገደብ በላይ፣ አልኮል ጠጥቶ ማሽከርከርና ያለመንጃ ፍቃድ ማሽከርከር ለአደጋ መባባስ ምክንያት እንደሆኑ ጨምረው ተገልጿል። በሩብ ዓመቱ በከተማዋ 172 አሽከርካሪዎች ከመጠን በላይ አልኮል ጠጥተው ሲያሽከረክሩ የተገኙ ሲሆን 14695 ከፍጥነት ወሰን በላይ ማሽከርከርና 1171 ደግሞ የመንጃ ፍቃድ ሳይኖራቸው ሲያሽከረክሩ ተገኝተው ተገቢውን እርምጃ እንደተወሰደባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ ያመለክታል። ባደጋው በሰው ሕይወትና አካል ላይ ከባድ ጉዳት እንዳደረሰ ጠምሮ ዘገባው ገልጾ በህዝብና በመንግሥት ንብረት ላይም ጉዳት እየደረሰ እንደሚገኝና በተለይም የትራፊክ ፍሰቱን ለማሳለጥ እንዲያስችል ታቅዶ በርካታ ወጪ ወጥቶባቸው በለሙ የኮሪደር ልማት ስራ ላይ አደጋው እየተባባሰ መምጣቱንም ጠቁመዋል። የቦሌ ኤርፖርት መንገድ ልዩ ትኩረት ተሰጥቶት ከለሙ መንገዶች አንዱ ቢሆንም በግዴለሽነትና በተለይም አልኮል ከመጠን በላይ ጠጥተው ሲያሽከረከሩ በነበሩ አሽከርካሪዎች መንገዱን ለማስዋብ በተተከሉ የውብ ዛፎች ላይ በከፍተኛ ወጪ በተሰሩ የኤሌክትሪክ መስመሮችና ንብረቶችም እንዲሁም በሌሎች የልማት ስራዎች ላይ ከፍተኛ ጉዳት እየደረሰ መሆኑንም ፖሊስ መምሪያው አስታውቋል። ስለዚህም ፖሊስ ከተማዋን ለማዘመንና ለማስዋብ በለሙ የኮሪደር ልማት ላይ ጉዳት የሚያደርሱ አሽከርካሪዎችን ለመቆጣጠርና እያደረሱ ያሉ ጉዳቶችን ለመከላከል ትኩረት ሰጥቶ እየሰራ መሆኑን ገልጾ አጥፊ አሽከርካሪዎችን ለመቆጣጠርና አደጋውን ለመከላከል በቴክኖሎጂ የተደገፈ ክትትልና ቁጥጥር አጠናክሮ እንደሚቀጥልም አስታውቋል። ፖሊስ አሽከርካሪዎቹም ሆኑ ባለንብረቶች እየደረሰ ያለውን አደጋ ለመከላከል አንጻራዊ ተግባራዊ እንቅስቃሴ ማድረግ እንዳለባቸው ማሳስበዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ለኤምኤም እንደተናገሩት በዚህ መልእክት ላይ ከፍተኛ ጥንቃቄ ልታደርጉበት እንደሚገባና ይህንን ዓይነት እርምጃም እንደሚወሰድ ማሳሰቡን ተመልክተናል። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። ከሰሞኑ የተለያዩ የመኪና መረጃዎችን እያደረስኳችሁ ገኛለሁ። እንግዲህ በመኪና ዋጋ ላይ እጅግ በተጋነነ መልኩ እየቀነሰ እየቀነሰ ያለበት ሁኔታ ነው። በተለይ ሲኖትራ ገልባጭ እንግዲህ በስምንት ቀን ውስጥ ብቻ እጅግ በከፍተኛ ሁኔታ ወርዶ መረጃውን ሰርተናል። እያላያችሁ ካላችሁ መለስ ብላችሁ መመልከት የምትችሉ ይሆናል። እንዲሁም ያገለገሉ ተሽከርካሪዎችን ከዝቅተኛ ዋጋ ጀምሮ ከደቂቃዎች በፊት ማለትም ከሰዓታቶች በፊት የሰራሁት ቪዲዮ አለ። እሱን ማየትና መመልከት የምትችሉ ይሆናል እያልኩኝ ቪዲዮን ላይክ ቻናሉን ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለለቱ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።